ነቢያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ ሁለት ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ያሉት፣ በየቀኑ ሁለት ጊዜ። ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝም። ሰላሳ ሰላሳ ሰከንድ ቢፈጅ ነው። ጠዋት አንድ ጊዜ፣ ማታ አንድ ጊዜ፣ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ፣ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ፣ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል።

ኃጢያትን በጠቅላላ የምምር ጌታ ነኝ ብሏል። እሱም አይምረው ወንጀል የለም ባለቤቱ ተውበት እስካረገ እስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል። ይሄ አንዱና ዋነኛው ነው። በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች ብዙ ሀዲሶች አሉ፣ ግን ሰዓቱ አይበቃንም። ማዕናው ግን ግልጽ ነው ተላልፏልና፣ አንደኛው የስርየት መንገድ ይሄ ነው ነው እስላም መልካም ስራ መስራት ኃጢአትን ያስወግዳል ብለን እናምናለን፣ በአላህ ቸርነት። ስራው በራሱ ኃጢአታችንን የማጥፋት አቅም አለው የሚል እምነት የለንም። ጌታ አላህ ከተቀበለን፣ በራህመቱ ካየለን፣ በትንሿ ስራችን ሰበብ ብዙ ኃጢአታችን ይማራል። ቸርነቱ የአላህ እንጂ የኛ የስራው መብዛት ሆኖ አይደለም። ማረጋገጫው ምንድን ነው? አላህ በሱረቱል ሁድ ላይ ምንድን ነው ያለው? ኢነል ሐሰናት ዩዝሂብነ ሰይአት መልካም ስራዎች ይላል እንደ ደረጃቸው እንደ አቅማቸው ኃጢያትን ያስወግዳል። መልካም ስራ ምንድን ነው? እንደውም አንዱ ሰሃባ ጠየቃቸው። መልካም ስራ ሲባል የግድ አርዶ ማብላት፣ ሰደቃ ማውጣት፣ መስጂድ መገንባት፣ ትላልቅ ነገር ላይ ብቻ አይደለም። ላኢላህ ኢላላህ አሚነል ሐሰናት ላኢላህ ኢላላህ የሚለውን ዚክር መጠቀም ከሐሰናት ነው እንዴ? ሲላቸው በልሁወ ምን አፍደል ልሐሰናት፣ እንደውም ከመልካም ስራዎች ሁሉ በላጭ ነው።

ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ነው ያሉት። በየቀኑ ሁለት ጊዜ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝምም። ሰላሳ ሰላሳ ሰከንድ ቢፈጅ ነው። ጠዋት አንድ ጊዜ፣ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን። ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን አራት መቶ ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ?

እንድፈጽም የመዘዝከኝን ነገር ለመፈጸም ቃል ኪዳንህን እየጠበቅኩ ነው። ወዋዕዲክ እንዲሁም ያንተን የተስፋ ቃል ኪዳን ትዛዘን ፈጽሜ ከሆነ ጀነትን እሰጥሃለሁ ብለ ቃል የገባህልኝንም ተስፋ አደርጋለሁ። መስተጣዕቱ የቻልኩትን ያክል አዑዙ ቢከ ሚን ሸሪ ማ ሰናዕቱ፣ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደ እኔ እንዳይመጣ በነዛ ሰበብ ባንተ እጠበቃለሁ።

ወመን ቃለሃ ምን ለይሊ ሙቅነን ቢሃ በሌሊቱ ክፍልም እርግጠኛ ሆኖ በእሷ ያለ ሰው ከዐስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ ሰው አንዴ ማለት ነው። ፈማተ ምን ሌይለትህ ቀብለ አንዩስቢሕ ከማንጋቱ በፊት ቢሞት በዛው ሌሊት ፈሁወ ምን አህል ልጀና የጀነት ሰውን ጠዋት አንድ ማታ አንድ። አሁን ያለውን ዚክር ብን ደግሞ ሰላሳ ሰከንድ እንኳ አይሞላም። ዝም ብለን ሰላሳ ሰከንድ እንኳ ብናደርገው ሁለት ጊዜ ለማለት አንድ ደቂቃ ነው የሚፈጀው። በአንድ ቀን ውስጥ አንድ ደቂቃ ነይቶ ኃጢአተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደዚህ ክርክኒን አድርጎ ለምን አይቆጥረው። አላህ ይወፍቀን፣ የተግባር ሰው ያደርገን። ኃጢአተኛ መሆናችንን እንድናምን አላህ ይፈልጋል። ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን። ያን እንዲምረን ወደ አላህ ተውበት እናድርግ። ቁል ያ ዒባዲ አለዚነ አስረፉ አላ አንፉሲህም

ሽርክንም ኩፍርንም ቢሆን አላህ ይምራል። ይሄ አንዱና ዋነኛው ነው። በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች፣ ብዙ ሀዲሶች አሉ፣ ግን ሰዓቱ አይበቃንም። ማዕናው ግን ግልጽ ነው ተላልፏልና፣ አንደኛው የስርየት መንገድ ይሄ ነው። ኢስላም የሚያስተምረው የከፈረም ሰው ተውበት አድርጎ በሻሃደተይን ከተመለሰ ሙሉ ኃጢአቱ እንደሚሰረዝ ግልጽ ነው። ሁለተኛውስ በኢስላም ከተውበት በተጨማሪ ሌሎች ኃጢያቶቻችን እንዲሰረዙ ኢስላም ምን ያበጀው መልካም ነገር ምን አለ ሲባል በኸይር ስራ ላይ መሳተፍ መልካም ስራ መስራት ኃጢያትን ያስወግዳል ብለን እናምናለን። በአላህ ቸርነት ስራው በራሱ ኃጢያታችንን የማጥፋት አቅም አለው የሚል እምነት የለንም። ጌታ አላህ ከተቀበለን፣ በራህመቱ ካየልን በትንሿ ስራችን ሰበብ ብዙ ኃጢያታችን ይማራል። ቸርነቱ ያላህ እንጂ የኛ የሥራው መብዛት ሆኖ አይደለም። ነው ማረጋገጫው ምንድን ነው? አላህ በሱረቱል ሁድ ላይ ምንድን ነው ያለው? ኢንና ሐሰናት ዩዝሂብና ሰይአት፣ መልካም ሥራዎች ይላል እንደ ደረጃቸው እንደ አቅማቸው ኃጢአትን ያስወግዳል ይላል። መልካም ሥራ ምንድን ነው? እንደውም አንዱ ሰሃባ ጠየቃቸው። መልካም ሥራ ሲባል የግድ አርዶ ማብላት፣ ሰደቃ ማውጣት፣ መስጂድ መገንባት፣ ትላልቅ ነገር ላይ ብቻ አይደለም። ላ ኢላሃ ኢላላህ አሚን አልሐሰናት ላኢላሃ ኢለላህ የሚለውን ዚክር መጠቀም ከሐሰናት ነው እንዴ? ሲላቸው በል ሁወ ምን አፍደሊል ሐሰናት፣ እንደውም ከመልካም ሥራዎች ሁሉ በላጅ ነው ያሉት። መልካም ሥራ ከተባለ የግድ ከገንዘብ ጋር አናገናኘው፣ ከዚክርም፣ ከዱዓም፣ በመልካም ማዘዝ፣ በመጥፎ መከልከል ከመሳሰሉት ተግባራቶች አላህ የሚወደው ይሁን እንጂ ሥራው መልካም እስከሆነ ድረስ በዛ ሥራ ልክ ኃጢአት ምን ይሆናል ይወገዳል። ረሱል ዓለይሂ ሰላቱ ወሰላምም በሐዲሳቸው ኢተቂላህ

ቱጥፊዑል ኸጢአ ኃጢያታችንን ያጠፋዋል፣ ከማ ዩጥፊዑል ማኡ ናር ልክ እሳትን ውሃ እንደሚያጠፋው ሁላ ብለዋል። ሰደቃ ከመልካም ስራዎች ይመደባል። ሰው ባቅሙ ልክ በመልካም ስራ ላይ የሚመላለስ ከሆነ ኃጢያቱን በዛው መልክ ይጠፋል። ከመልካም ስራዎች አንዱና ትልቁ ደግሞ ሰላት ነቢያችን ዓለይሂ ሰላት ወሰላም ሰላት ወንጀልን እንደሚያጸዳ

አምስት ጊዜ በአንድ ቀን ሻወርም ይወስድ ማለት ነው። በአግባቡ የለም ካል ሲባል فذلك مثل الصلوات الخمس ይሄ የአምስት ወቅት ሰላት ምሳሌ ነው። በየቀኑ አምስት ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር፣ ርኩዕ ላይ ባለ ቁጥር፣ ለጌታው በቆመ ቁጥር ኃጢያቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል? እየተወገደ ይመጣል። አላህ ቋሚ ሰጋጅ ያደርጋል። ስለዚህ መልካም ስራ ምንም ሸክ የለውም። በኢስላም ብዙ መጥቀስ ይቻላል። ጾምም ሐጅም ብዙ ነገር። ግን አሁን ጀነራል እንዲገባን አንድ ተውበት ነው፣ ሁለት መልካም ስራ ነው የሚለው ነው። ሶስተኛ ስሺ ከተውበትና ከመልካም ስራ በኋላ ሌላስ ምን ኃጢአታችንን ሊያጠፋ የሚችል ነገር አለ ሲባል፣ አሰብሩ አለል ሙሲበት በሚደርስብን ሙሲባ፣ በሚደርስብን መከራና እንግልት ሰብር ካደረስን ምድራዊ እንግልቶች ራሳቸው ኃጢአታችንን ያጠፋሉ። ጌታ አላህ እኛ በመቸገራችን በመጨነቃችን፣ በማሰባችን ወይ ስላመመን፣ ወይንም ደግሞ ድካም ስለተሰማን የሚደሰት ጌታ አይደለም። እነዚህ ነገሮች እንዲመጡ ግን ለምን ፈቀደ? ሊፈትነን ፈልጓል። እሺ ብላችሁ ከታገሳችሁ፣ በዚህ ኃጢአታችሁ ሰበብ ነገ ትልቁን ቅጣት ከምቀጣችሁ በዚች በትንሿ ሰብር እዚሁ ባስወግድላችሁ ይሻላል። ሊታረቀን ስለፈለገ ነው። ህይወት መቼም ፈተና ነው። الذي خلق الموت والحياة ልየብሉወኩም አዩኩም አሕሰኑ ዐመላ የትኛው ሥራችን ይበልጥ የአማረ መሆኑን በተግባር ሊፈትነን ነው። ጌታ አላህ ሞትና ህይወትን የፈጠረው፣ ፈተና ሲባል ደግሞ በኸይርም በሸርም ነው። ወነብሉኩም ቢልኸይሪ ወሸሪ ፊትና ብሏል። አላህ በመልካሙም ይፈትናል። ይሄኛውን ሀብታም፣ ሌላኛውን ድሃ፣ ይሄኛውን ጤነኛ፣ ሌላኛውን በሽተኛ፣ ይሄኛውን ሰላም አየር ያለበት ቦታ ላይ ሰላም እንዲያገኝ፣ ያኛው በጦርነት በታመሰ ቦታ እንዲኖር ይፈትናቸዋል። ከዛስ አንተ በተሰጠ ኒዕማ ታመሰግናለህ ወይስ ትክዳለህ? አንተስ በደረሰብህ ሙሲባ ሰብር ታደርጋለህ ወይስ ታማርራለህ? ሁለቱም እየተፈተኑ ነው። ስለዚህ የሚደርስብን ሙሲባዎች ሁሉ ውሳኔው ከላይ መሆኑን አምነን ሰብር ካደረግን ኃጢአታችን ይወገዳል። ማንኛውም ሙሲባ ሊያገኘን አይችልም ቀድሞ የተጻፈ ቢሆን እንጂ ማ አሳበ ሚን ሙሲበትን ፊል አር ወላ ፊ አንፉሲኩም ኢላ ፊ ኪታብ በምድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ከተፈጠራችሁ ጊዜ ጀምሮ ማለት ነው ምንም አይነት ሙሲባ ገጥሟችሁ ነክቷችሁ አያውቅም ያ የነካችሁ ሙሲባ ኢላ ፊ ኪታቢን ቀድሞ በለውህል መህፉዝ ላይ የተጻፈ ቢሆን እንጂ አለ እዛ ያልተጻፈ እዛ ያልተወሰነ ወደዚህ ዓለም የገባ ምንም እንግዳ ነገር የለም ያገኘነውም ያገኘንም ነገር በጠቅላላ ቀድሞ ምን የሆነ ነበር የተጻፈ ነው ድልም ቢሆን እንደዛው ነው ቁል ለን ዩሲበና ምንም አይነት ድል ያገኘን ሊገጥመን አይችልም ብለህ ተናገር። ኢላ ማ ከተበ ላሁ ለና አላህ የእናንተ ነው ብሎ የጻፈልን ካልሆነ በቀር ድሉም እንደዛው ነው ማለት ነው። ስለዚህ የሚደርስብንን ሙሲባ ላይ ሰብር እናደርግ። ረሱል ዓለይሂ ሰላቱ ወሰላም ማ ዩሲቡ ልሙስሊሙ ሚን ነሰብን ወላ ወሰብን ያሉት አንድን ሙስሊም ድካም የሚባል ነገር አያገኘውም ህመም በሽታም እንደዚሁ አይደርስበትም። ለ ወላ ሀምን ወላ ም ሐሳብ ጭንቀት፣ ወላ ሑዝን ትካዜ የሚባል ነገርም አይደርስበትም ሙስሊምን ሐታ ሸውከቱ ለቲ ዩሻኩ ቢሃ፣ ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም። እሱን እነዚህ ሁሉ ሲደርሱበት ሰብር ካደረገ ኢላ ከፈረ ላሁ ቢሃ ኸጣያ ኃጢአቱን አላህ በዛ ሰበብ ሊምረው ቢፈልግ እንጂ የሰራው ወንጀል ነገ በአኼራ ትልቅ ዋጋ ሊያስከፍለው የሚችል ነበር። አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ እያለ ነው። አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በጠነከረው ቁጥር ፈተናውንም እየጨመረበት ነው የሚመጣው። በሌላ ሀዲስ እንደተነገረው ምን እስኪሆን ድረስ ሙሉ በሙሉ ከኃጢአት እስኪያጸዳውና ኃጢአት የሌለበት ሰው ሆኖ በምድር ላይ እስኪራመድ ድረስ አሉ። ለካ እነዛ ፈተናዎች ሙሲባዎቹ አላህ ለእኛ አስቦ ለራሳችን ያደረገው እንጂ እኛን በመቅጣት በማሰቃየት የሚደሰት ጌታ ሆኖ አይደለም። ይቅርብን፣ ሙሲባው፣ ድሎቱ ይሻለናል ካልን ላጠፋ ነው። ጥፋትስ ነገ የውሙል ቂያማ ዋጋ መክፈል እንችላለን። እዛ ደግሞ ከጀሃነም እሳት ውጭ ሌላ የለማ። ወይ ትክክለኛ ተውበት አድርጉ፣ ኢስቲግፋር አድርጉ፣ ልማራችኋለን ተውበትና እስቲግፋርን ዘነጋል። መልካም ስራ ስሩ ተባል፣ ስራችን አነሰ አልበዛም፣ ኃጢአታችን በዛ። እሺ በሙሲባ በኩል ልታረቃችሁ ሲለን፣ መከራ ሙሲባ አንፈልግም፣ ድሎት ይሻለን አለን። ጥፋታችንስ እሺ ወንጀላችንስ? ይሄንን ሙሲባ ማምጣቱ በራሱ ለኛ ስላዘነልን እንጂ ሐቂቃ በእኛ መቸገር በእኛ መሰቃየት የሚደሰት ጌታ ሆኖ አይደለም። እንዲህ አይነት ጌታማ ከሆነ ለምን የጸጋውን አገር ጀነትን አዘጋጀው ታዲያ?

ይሄንን እንድንረዳ ነው። ስለዚህ ሙሲባ በሚገጥመን ሰዓት ህመም የሚሆን ምንም ወዲያው ትዚህ ብለን አናማርር። ለምን ታመማለው ሙስሊም በመሆኔ ለምን ሰቃያለው? አይደለም በወንጀሌ ሰበብ ነው እዚህ ፈተና ላይ የወደኩት። ሰብር ካረኩኝና ወደ ኢስቲግፋር ከተመለስኩኝ ጌታዬ ሊምረኝ ነው በማለት ትዕግስትና ምህረትን ማድረግ ነው የሚገባን። ይሄም ሶስተኛው ኃጢአታችን በኢስላም የሚወገድበት ተግባር ነው። ከኔ ጋር ናችሁ ወንድሞች።